ሰላም ሰላም፣ ውድ የተከበራችሁ ይቻላል የተከታታዮች ሰላማችሁ ይብዛለኝ በያላችሁበት። ውዶች ሳቅሳቅ እያለኝ ነው ማለት ላወራ የፈለግኩትኝ በጣም ስለሚያስቅ ማለት ነው። እና ለእኔ አስቆኛል በጣም ቁጭ ብዬ ሳስበው ምን ያክል በቃ አሌለ በራሳችን አንተማመን እንደማንተማመን እና ምን ያክል በቃ እርግጠኛ ሳንሆን የሆነ ነገርን እንደምንወስን ሰውን ደግሞ የሆነ ቦታ ገፍተን እንደምናስገባ ምናምን ነገር የተረዳሁትን ነገር ዛሬ ላስታውሳችሁ እፈልጋለሁ። ሀይምዬ ይህን ፕራንክ ከመጀመሯ በፊት ሌክሽር እንዳይረሳ። ይቅርታ ቤተሰብ፣ ይህን ፕራንክ ከመጀመሯ በፊት ሀይምዬ ፕራንክሽ ናፈቀን፣ አረባክሽ ወደ ስራሽ ተመለሺ። እንዴ ረሳሹ እንዲ ምና ብዙ ነገር ሲሏት ተዉ ይችልኝ። ከጀመረችው ገና በአንደኛው በአንድ ገና አንድ ቪዲዮ ሲፖስተት ያዙ ይልቀቁኝ ማለት ትጀምራላችሁ። ተሰድቧት አላችሁ። ስለዚህ ተዉ ይቅር፣ እንደዛ አይነቱ ማሽቃበጥ፣ አስመሳይነት ይቅርባችሁ ብዬ ቪዲዮ ሰርቼ ነበር። አይምዬ ገና ሁለት ነው ሶስቴ አሁን የሄደችበት እና ወይ ወይ ወይ በነገራችን ላይ ለሀያ ሚስማ ወጥቼላታለሁ እኔ ማለት ነው። አንከስቅጫቸው ምሪያቸው፣ አተራምሻቸው። አተራመሰቻችሁ አደለ። እና ለምንድን ነው መጀመሪያ የማትተማመኑበትን ነገር ሰውን አድርግ የምትሉት? የምትተማመኑበትን ነው። በቃ ምንም ነገር ቢፈጠር ዝም በቃ ዝም ማለት እችላለሁኝ። በቃ ግራ የተጋባ የተወዘጋገበ መልስ መስጠት አልፈልግም። በቃ አልሳደበም፣ ሰውንም ጀጃ አላደርግም ምናምን ነገር ብላችሁ መጀመሪያ ለራሳችሁ ቃል ግቡ። ሁልጊዜም ይሄንን ነው እኔ የምናገረው። መቼስ እኔ ውሸት ለቃቅሜ ስለማላወራ። አትወዱኝም አትውደዱኝ፣ የራሳችሁ ጉዳይ፣ መብታችሁ ነው ውዶቼ። ሰው በግዱ ደደኛ አይባልም፣ ሲፈልግ ነው የሚወደውም የሚጠላውም ማለት ነው። እና ምንድን ነው ውዶቼ ከአንድ አንድ ጊዜ ነው መማር ያለብን፣ ሁል ጊዜ አይደለም፣ ሁል ጊዜ አይደለም። የሆነ ታጥቦ ጭቃ መሆን የለብንም እና አንድ ጊዜ ትምህርት መውሰድ አለብን በአንድ ነገር ማለት ነው። ሁል ጊዜ ታጥቦ ጭቃ መሆን የለብንም እና ልጅቷን ራሳችሁ ስገፏት፣ ስገፏት፣ ስገፏት ነበረ። ረሳሹ ጀምሪ ጀምሪ ከመጀመሪያ በአንደኛው ቀን ነው ኡ ብላችሁ እንደ ቁጫጭ የተተርመሰመሳችሁት ማለት ነው። እኔ ሃይሚን ጠንቅቄ ስለማውቃት አተራምሻቸው፣ ንዣቸው፣ አንጫጫቸው ስለሆነች ስለምታንጫጫችሁ ስለ እነ ጠንፌ ያለ ስሟ ስም ትሰጣላችሁ፣ ያልሆነ ነገር ትላላችሁ። ተዉ ተዉ፣ ስትባሉ ተዉ በቃ እርግጠኛ በሆናችሁበት ነገር እንትን በሉ ሌላው ነገር ደግሞ ሃይሚ ፍሬንዷን የእንትን ሃይሚ እኮ የሆነ ፍሬንዶቿ ኢንስትግራም ምናምን ላይ ፖስት ሲያደርጉ እሷ ሪፖርት የምታደርገው ራሷ ኢንስትግራም ላይ እንደዚ አይነት ፕራንክ በተጀመረ ቁጥር አንዳንድ ጊዜ ባለፈውም እንደዚ አይነት ገርጽ ባለሳሳት ገጥሟል መሰለኝ ከእንደዚ አይነት ብሩኬና ሃይሚ ፕራንክ እየተደራረጉ ባለበት ሰዓት ብሩኬ ነው ሃይሚ ናች ፖስት አድርጋ ብሩኬ የሆነች ልጅ ፖስት አድርጎ ኢንስትግራም ላይ አምጥታ ስትለጣጥፉ ነበረ። ሃይሚ ትናንትና ፍሬንዷን ለብሩኬ ፍሬንድ ነው ያ ልጅ ማለት ነው። አምጥታችሁ ስትለጣጥፏት ነበረ። ከእሷ ጋር ምን ያክል ወዳጄን ጥላቴን ልወቅ በማለትም ሊሆን ይችላል ያ ፖስት ያደረገች እሷ ፔጅ ላይ። እናንተ ራሱ አልተረዳችሁም። አያችሁ ሞኝነታችሁ፣ አልተረዳችሁም። ከዚህ በፊት ሳምንት አልሞለውም አይደለ ብሩኬ እና ሃይሚ እኛን ለመለያየት ሰው ተልኮ ነበረ አሉ። እነሱ ችግር ሲፈጠር ፕራንክ ሲደራረጉ ያለመግባባት ሲፈጠር፣ እንደ እውነተኛ ወዳጅ ነኝ የምትሉ ሰዎች እንደ ነገሩ እንኳን ታቅሙ በላይ ቢሆን እንደ ውዶች የታገሱ መታገስ ውጤት አለው። ጥሩ ነው ውጤቱ ስትታገሱ ማለት ነው እና ለውሳኔ አን ቸኩል በቃ ችኩል አንሆን። እኔ አሁን ችኩል ነኝ፣ ግን የሆነ ነገር ላይ አንድ ጊዜ ካየሁበትና ካመንኩበት አንድ ሰው ከተማመንኩበት ተማመንኩበት ነው አያደርግም ነው አያደርግም ነው በእኔ እሳቤ ማለት ነው። እና እስከ መጨረሻው ድረስ ሳትሄዱ ደግሞ ለውሳኔ አትቸኩሉ። እና ሃይምዬ በዚች ቅስፈት ማንነታችሁን ተረታለ። በቃ አሌለ በቃ የእሷንና የብሩኬን አንድነት እንደማትፈልጉት ነው በእንደዚ አይነት ሁኔታ የተረዳችሁ። ምክንያቱም እሷን ከዛ ልጅ ጋራ ለጠፋችኋት ይሄ ልክ ነኝ ብላችሁ ታስባላችሁ ለራሳችሁ። ምናልባት እናንተ ለቲክቶክ ድምቀት ወይም ለፎሎ መልቀም ሊሆን ይችላል ያደረጋችሁት። ግን ልክ አይደላችሁም። እንደዛ ማድረጋችሁ ልክ አይደለም። ከትንሽ ነገር ተማሩ። ሰው ከትንሹ ስህተት ነው ሲማር ትልቁን ስህተት ማሸነፍ የሚችለው መማር የሚችለው። እና አንዳንድ ጊዜ ያንገሸግሸኛል በጣም ይሆናል። ቆበር ሲሆንን ችግሮቹ ትላላችሁ። ወንዶች ለማንኛውም ለሁላችንም ልብ ይስጠን ልብ ይስጠን። ይህን ነው እኔ ማለት የምፈልገው። እና አንጫጫቸው፣ አተራምሻቸው፣ ንጃቸው፣ አስለቅሻቸው። ሃይሚ የኒ ትንሽዬ፣ የኒ ቀበጥ ምናባቴ ልሆነልሽ። እኔ አንቺን ለአንቺ ፍቅሬን በገለጡ ሙደቴን በገለጡ ቁጥር ጠላቶቼ አናት ሄሬ እየተንጫጩ ነው እና በስተመጨረሻ እንሄድላችሁ የምፈልገው ነገር ቢኖር ሃይሚ እየቀሽቷ ዛሬም ነገም ወደፊትም የብሩክና እና የብሩክ ናት እና ዘን ብላችሁ አተንጫጩ መጣላት የለም በብሩኬና በሃይሚ መሀል ያለማግባባት ሊኖር ይችላል መለየት የሚለው ነገር ግን በፍጹም ሊኖር አይችልም ስለዚህ ብዙም አትድከሙ ማለት እፈልጋለሁ ከወዲሁ ላይክ ሼር